እና ወይዘሮ ቲና፣ ከህይወታችን ከህይወት የበተል ከወጣሽ ማለት ነው ከህይወታችን አልሽ ከህይወት የወጣሽ በሰላም ውጪ አልወጣሽም። ደግሞ ሁለተኛ ስሜን አንስተሽ እና ሶሻል ሚዲያ ላይ ምንም ነገር አልልሽም፣ ቀጥ ብዬ በህግ የሚፈታው እና አንቺ ምንም ነገር የምነጋገረው ነገር የለም። ስለአንቺ ስም አላነሳም ሶሻል ሚዲያ ላይ አልመልስልሽም። በህግ ቀጥ ብዬ ከእነ ፕሩፍሽ ነው የማስይዝሽ። ምንም አይገባም። ማንም ነቨር ኤቨር ዲስረስፔክት ያደርጋቸው በማዶ ነው የሚከታተሉት እንዲህ ሶሻል ሚዲያ ላይ የሚያመጣቸው የለም። እና እቴ እኮ የአምስት አመት ልጅ አይደለችም የአርባ ሁለት አመት ልጅ ነች አረጉትም አይደለችም እኮ ወጣት ነች ገባችሁ እና ቲና እባክሽ ተይኝ ተይኝ በቃ ካንቺ ጋር ያለኝን ነገር ብዙ ነገር ሄደናል አልሰደብኩሽም የአንቺ ስድብ አለ ባወጣው እንትን ብል በጣም መጥፎ ነገር ነው የሚደርሰው፣ ህዝቡን ወደ አንቺ ነው የሚገለበጠው። ይሄንን ነገር እንዲሆን ግን እኔ አልፈልግም። ገባሻ ይሄን ሳላለግ ለራሱ እናትና ልጅ አጣላቸው እየተባልኩ ስለሆነ ይሄን አድርጌ ደሞ ምን እንደሚመጣ ስለማውቀው በህዝብም በህዝብም ለራሱ ቢወጣ ማለት ነው እንደ ህዝብ እንደምትገለይ ልታውቂው ይገባሻል። እንደ ህዝብ ማለት ነው በተለይ ሁለት ቮይስ ሻለው ባወጣው እንደ ህዝብ ትገለያለሽ። ሱ እባክሽ እንተይ በቃ ከነያ ክስትሽ ልጅ ነች፣ ከነያ ጉትሽ ልጅ አለች። እቺ ዱባይ ላይ ያለችው ከነ ቤት አድረስ እየፈለገች ሌሎች እየሰጠች አለች ስልክ እያወጣች ምናምን። ይሄን ማቆም አለባቸው ሁለታቸው። ሶሻል ሚዲያ ላይ ስም እንድታነሱት አልፈልግም። ስለ ልጃችሁ እንደፈለጋችሁ አውሩ፣ ስለ ራስ ሹት። አሁን ለምን በየራሴ ቀን የራሴ ጌም የማደርግበት ቀን የራሴ አንድ አይነት በቀኑና በሰዓቱን በዛን ጊዜ ላይፍ ገባለሁና እናገራለሁ እያለ ስለሆነ እህት ነው ምን እንደምትናገር ደግሞ ብለን በእርግጥ ነው የማውቀው ከሆነ በኋላ ምንም ትዕግስት የለኝም እኔ። በዲዙርስት ቤት ከሄድን በዲዙርስት ቤት ነው የምንሄድ፣ ሁሉ በሄደችበት መንገድ እንሄዳለን። ስሜን እንዳታነሺ ነቨር ኤቨር። የጌሜ ቀን ሚያዚያ አምስት ነው በኢትዮጵያ ከምሽቱ አራት ሰዓት በኢትዮጵያ ማለት ነው የሚጀመረው ሶስት ሰዓት ላይ ነው የምንገባው። በአውሮፓ ደግሞ ሜይ ሶስት ሜይ ሶስት ማለት ነው፣ ሰዓት ዘጠኝ ስምንት ሰዓት ነው የምንገባው። ሁላችን ራይስ፣ ይህን መልእክት አድርሱላት። ወይዘሮ ቲና እባክሽን፣ ስሜን እንዳታነሺው። ወይዘሮ ቲና አሁንም በሪስፔክት ነው እየመለስኩልሻለሁ። ኦኬ፣ ምንም አይነት ነገር አልሰደብኩሽም፣ እኔ ዲስሪስፔክትሽን አላረግኩሽም። ኢግኖር ላረጋት አልችልም ብሎ በኢትዮ ሰቦች በሙሉ ተበጥብጠዋል። ኦኬ አንድ የኔም ቤተሰቦች ሪስፔክት እያደረጉ ሪስፔክት እየሰጡ ዲስሪስፔክት ሊሰጣቸው አልፈልግም። እኩል ሚል አለብ እና ታንክዩ ሶማች ለሁላችሁ የሚፈልገው መልስ ይሆናቸዋል። ለሁላችሁም ጋይስ መልካም ቀን የጌሚንግ ኦኬ። እንዴት አድርጌ ነው ብሮ ስኪን ገርኝ? እንዴ በሙሉ ቤተሰቦች የማን እየተሰደቡ ነው ያለው? ቲንክ መረገጥ አለባቸው አለባችሁ ታቋላችሁ ሶሻል ሚዲያ ላይ አንተ ነው የምትነግረኝ። ስለዚህ ምርጥ ኖ ላይክ የጌሚንግ እንሁን ብለሁን ብሎ ለማበላሸት የታቀደ በእነ ዮኒ ማኛ የታቀደ ነው። ይሄ ግልጽ ነው። በእነ ዮኒ ማኛ የታቀደ ነው። እነሱ እኔ ላይ ምን እየሰሩ ነው የሆነ በደንብ አርጌ ነው የማውቀው። እኔ ዝም ያልካቸው ምንም ነገር ስለማያምጡ ህይወቴ ላይ ማለት ነው። አንደኛ ነገር በየሆን ማኛ ነው የታቀደው። ምንም ነገር የለውም ወይዘሮ ቲና ስላልገባት ነው እንጂ፣ ለእሱ አዝነው አይደለም። ፎሎወሩ መሰብሰቢያ፣ ብር መሰብሰቢያ፣ መጠቀሚያ የቪው መጠቀሚያ ነው ያረባት ከእነ ልጅ ማለት ነው። ለእናትና ልጅ ኬር ሰጥተውት አይደለም ወይስ ለቤት ሰዎች ወይስ ለእኔ ላይፍን፣ ነው ሰው ቤት ሂጅ አውርቼ አውቃለሁ። ጎትቶ ስለ ወሰዱኝ ነው እዛ እዛም ዴዚስ እየተሰደው ስለ ነበር ነው እንግዲህ አልሄድም። መናገር ፈልግ የራስን ቤት ከፍቼ እናገራለሁ። ማንንም ይተው እንደ ማንንም ሰው የለም። ብሮ አንን ሰው እንዳታስገቡ። ሰው ማስገባ ጥፍቶኝ አይደለም። አሁንም ለዴዚስ እየተውኩት ነው። በቃ ለዴዚስ ሁሉ ነገር እየተውኩት ነው። ለዴዚስ ነው እየተውኩኛለሁ እንዴ ለዚህ ዝም መስለኝ እኩኛ ሎቲ፣ እንደ ሌላ ቢሆን እኮ ከማንም በላይ እኮ እሳደባለሁ። እኔ ከማንም በላይ እኮ እመልሳለሁ። የማንም ሰው እኮ በእርዳታም አልጠይቅም፣ በስድብ ማለት ነው። እስኪ ፍቅር ይሻላል ከማንም በላይ ብለን ነው ይሄ ሁሉ እየተሰደብን ዝም ያልኩት። ማንንም ሰው ጠይቁ፣ አገሬ ልጅ ጠይቁት። እኔ አይደለም ቤት ሰዎች የተሰደቡ ሰው ዝም ማለት ነው ይህን ሁሉ ነገር እስኪ ይቅር፣ ችግር የለም ያልፋል፣ ያልፋል፣ ያልፋል የሚያልፍ ነገር አይመስለኝም። እና ወይዘሮ ቲና ከህይወት ከወጣሽ፣ በሰላም ውጭ አልወጣሽም። ደግሞ ሁለተኛ ስሜናሽ እና ሶሻል ሚዲያ ላይ ምንም ነገር ቀጥ ምንም ነገር የምነጋገረው ነገር የለም። ስለ አንቺ ስም አላነሳም። ሶሻል ሚዲያ ላይ አልመለስልሽም ነው። በህግ ቀጥ ብዬ ከነ ፕሮፌሽን የማስይዝሽ ደን በደንብ አር ገብቶሻል ብዬ ተስፋ አደርጋለሁ። ማንም አይገባም። ማንም ነቨር ኤቨር ዲስሬስፔክት አያደርጋቸው። በማዶ ሆኖ ነው የሚከታተሉት። እንዲህ ሶሻል ሚዲያ ላይ የሚያመጣቸው የለም። እናቴ እኮ የአምስት ዓመት ልጅ አደለሽም። የአርባ ሁለት ዓመት ልጅ ነች አሮጊትም አይደለችም እኮ ወጣት ነች፣ ገባችሁ። እና ቲና እባክሽ ተይ ተይኝ፣ በቃ ከአንቺ ጋር ያለኝን ነገር ብዙ ነገር ሄደናል። አልሰደብኩሽም። የአንቺ ስድብ አለ ባወጣው ብንትን ብል በጣም መጥፎ ነገር ነው የሚደርሰው። ህዝቡ ወደ አንቺ ነው የሚገለበጠው። ይሄንን ነገር እንዲሆን ግን እኔ አልፈልግም። ገባሻ? ይህን ሳላለ ለራሱ እናትና ልጅ አጣላቸው ጣላቸው እየተባልኩ ሲሆን ይህንን አድርገህ ድም ምን እንደሚመጣ ስለማውቀው፣ በህዝብም በህዝብም ለራሱ ቢወጣ ማለት ነው እንደ ህዝብ እንደምትገለይ በተለይ ሁለት ቮይስ ባወጣው፣ በቃ ከእነ ያክስትሽ ልጅ ነች ከእነ ያጎትሽ ልጅ ዱባይ ላይ ያለች የቤተሰቦቼን አድረስ እየፈለገች ሌሎች እየሰጠች ያለችው ስልክ እያወጣች ምናምን ይህን ሁለታችሁን ማቆም አለባችሁ። ሁለታችሁን ሶሻል ሚዲያ ላይ ስሜን እንድታነሱት አልፈልግም። ስለ ልጃችሁ እንደፈልጋችሁ አውሩ፣ ስለ የራሴ ሽወት እንደፈልግሽ አውሪ። ባይደዌ ጋይስ ሁን እኔ አሁን እየተናገርክ ለምን እየተናገርክ የምትሉኝ ያላችሁት በየራሴ ቀን የራሴ ጌም ማድረግበት ቀን የራሴ አንድ አይነት በቀኑና በሰዓቱን በዛን ጊዜ ላይቭ ገባለሁና እናገራለሁ እያለ ስለሆነ ምን እንደምትናገር ካሁን በኋላ ምንም ትዕግስት የለኝም እኔ። በዲስሪስፔክት ከሄድን በዲስሪስፔክት ነው የምንሄድ። ሁሉ በሄደችበት መንገድ እንሄዳለን። ስሜን እንዳታነሺ ነቨር ኤቨር። የጌሜ ቀን ሚያዝያ አምስት ነው በኢትዮጵያ ከምሽቱ አራት ሰዓት በኢትዮጵያ ማለት ነው የሚጀመረው። ሶስት ሰዓት ላይ ነው የምንገባው። በኤሮፓ ደግሞ ሜይ ሶስት ሜይ ሶስት ማለት ነው ሰዓት ዘጠኝ ስምንት ሰዓት ነው የምንገባው። ሁላችን ራይስ። ይህን መልዕክት አድርሱላት ወይዘሮ ቲና እባክሽን። ስሜን እንዳታነሽ፣ ወይዘሮ ቲና አሁንም በሪስፔክት ነው እየመለስኩልሻለሁ። አልሰደብኩሽም። የሰደብኩሻለሁ ቪዲዮ አምጪው። ይቅርታ አልጠይቅሽ ብያለሁ። ምንም አይነት ነገር አልሰደብኩሽም። ምን ዲስሪስፔክትሽም አላደረግኩሽም። ኢግኖር ላደረጋት አልችልም ብሮ ቤተሰቦች በሙሉ ተበጥጠዋል። አንድ የኔን ቤተሰቦች ሪስፔክት እያደረጉ ሪስፔክት እየሰጡ፣ ዲስሪስፔክት ልሰጣቸው አልፈልግም። እኩል ሚል አለብህ ና

ላይክ የጌሚንግ ቀን እሁን ብሎ ለማበላሸት የታቀደ በእነ ዮኒ ማኛ የታቀደ ነው። ይሄ ግልጽ ነው። በእነ ዮኒ ማኛ የታቀደ ነው። እነሱ እኔ ላይ ምን እየሰሩ ነው፣ በደምብ አድርጌ ነው የማውቀው። እኔ ዝም ያልካቸው ነው ምንም ነገር ስለማያመጡ የሆቴል ላይ ማቀው በደምብ አድርጌ በዮኒ ማኛ ነው የታቀደው። ምንም ነገር የለውም። ወይዘሮ ቲና ስላልገባት ነው እንጂ ለሱ አዝናው አይደለም ፎሎወር መሰብሰቢያ፣ ብር መሰብሰቢያ፣ መጠቀሚያ የቪው መጠቀሚያ ነው። ያረባት ከነ ልጅ ነው ማለት ነው። ለእናትና ልጅ ኬር ሰጥተውት አይደለም? ወይስ ለቤት ሰዎች ወይስ ለእኔ ላይፍን ያ የሰው ቤት ሂጅ አውርቼ አውቃለሁ። ጎትተው ስለወሰዱኝ ነው። እዛም እየተሰደው ይሰ ነው እንግዲህ አልሄድም። መናገር ብፈልግ የራስን ቤት ከፍቼ እናገራለሁ። ማንንም ይተውኝ። ማንንም ትንብሌ ሰው የለም ብሮ አንን ሰው እንዳታስገቡ። ሰው ማስገባ ጠፍቶኝ አይደለም። አሁንም ለዴዚ ስል እየተውኩት ነው። በቃ ለዴዚ ስል ሁሉ ነገር እየተውኩት ነው። ለዴዚ ስል ነው እየተውኩኝ ያለው። እንዴ ለዴዚ ስል መሰለኝ እየተውኩኝ ያለው። እንደ ሌላ ቢሆን እኮ ከማንም በላይ እኮ እሳድባለሁ። እኔ ከማንም በላይ እኮ እመልሳለሁ። የማንም ሰው እንኩ በራሳ አልጠይቅም፣ በስድብ ማለት ነው እስኪ ፍቅር ይሻላል ከማንም በላይ ብለን ይህን ሁሉ እየተሰደብን ዝም ያልኩት። ማንም ሰው ጠይቁኝ፣ አገሬ ልጅ ጠይቁት። እኔ አደለም ቤተሰቦች የተሰደቡ አገር ተሰደቡ። ዝም ማለት ነው ሁሉም ነገር። እስኪ ይቅር፣ ኦኬ፣ ችግር የለውም፣ ያልፋል፣ ያልፋል፣ ያልፋል። የሚያልፍ አይመስለኝም እንደሆን የሚያልፍ ነገር አይመስለኝም። እና ወይዘሮ ቲና ከህይወት በተለይ ከወጣሽ ማለት ነው ከህይወታችን፣ ከህይወት የወጣሽ በሰላም አልወጣሽም። ደግሞ ሁለተኛ ስሜን አንሺና ሶሻል ሚዲያ ላይ ምንም ነገር አለች፣ ቀጥ ብለ በህግ ነው የሚፈታ ናች። ምንም ነገር የምነጋገረው ነገር የለም ስለ አንቺ ስም አላነሳም። ሶሻል ሚዲያ ላይ አልመልስልሽም። በህግ ቀጥ ብዬ ከነ ፕሩፍሽ ነው የማስያዝሽ። ደን በደንብ ገብቶሻል ብዬ ተስፋ አደርጋለሁ።